የራሷ አሮባት የሰው ታሞቃለች አለች። የሰውን ቤት ታሞቃላችሁ። የእናንተ ቤት እኮ ቀዘቀዘ። ምን አይነት መጋኛ ነው የመታችሁ? ግን የሰው ቤት የምታሞቁት ማለት ነው። የራሳችሁን ቤት አታሞቁም። ቤታችሁ እኮ በጣም ቀዘቀዘ። አሰላሙ አሌኩም ረመቱላ በረካቱ። ዛሬ እንግዲህ ወይ በአብሮሽ ቤት ወይ በሩታ ቤት ይመጡልናል ብዬ ተስፋ አደርጋለሁ። መጋ የመታቸው ምች ማለት ነው። ወደዛ ካዞራቸው ማለት ነው። እና ቤታቸው በጣም ነው የቀዘቀዘው። የምር ከተለቀቀበት በጣም ቆየ ሩታን ቤት አብርሽን ቤት ማለት ነው። እንዴት ነው ታዲያ ቻናላችሁ የሚንቀሳቀሰው እናንተ ካለቀቃችሁበት? እኛ ደግሞ የምንፈልገው በራሳችሁ ቻናል እንድትመጡ ነው ሁለታችሁ ማለት ነው። ያው ሰው ቤት እየዞራችሁ እናንተ የሰው ቤት ነው የምታሞቁት። ግን ያው የሰው ልጅ እንዲያድግ ነው እንዲያድግ ስለምትፈልገው እናውቃለን። ግን እራሳችሁንም ትታችሁ አይደለም ሰውም ማሳደግ ያለባችሁ። አንዳንዴ በራሳችሁም እየሰራችሁ ማለት ነው። እና ትላንትና በጣም ደስ ይል ነበር። ዱባይ ሞን ላይ ነበሩ። እና ያው ዳኒ ራሱ ማግኘት የምትፈልጉት በፈለጋችሁ እሳት ማግኘት ትችላላችሁ ብለዋል። እና እየሄዳችሁ አገኟቸው ማለት ነው። ያው እንግዲህ እኛ አይመቸንም፣ ያው አልተፈቀደልንም ማለት ነው እና እናንተ እየሄዳችሁ አገኛች በጣም ደስ ይል ነበረ። ሩታዬ ራሱ ኢንስታግራም ላይ መታ ለቃለች ቪዲዮ ማለት ነው እና በጣም ደስ ይላል። እና ቤተሰቦቼ በራሳችሁ ቻናል ፍትለኛ እኛ የምንፈልገው በራሳችሁ ቻናል። በነገራችን ላይ ለምን ይመስላችኋል፣ አብርሽ አብዛኛ ጊዜ ቤታቸው ላይ እንዲመጡ አይፈልጉም። የአብርሽ ወንዲ ኦዲየንሶች ዳኒንም ጽጌንም ለምን እንደሆነ አላቅም ሜሪንም አይወዷቸውም ማለት ነው እና ለዚ ይመስለኛል ዝም ብሎ እነሱ ጋር እይታ እንዲኖራቸው የሚለቁት አብረው ማለት ነው ያው ዳኒ ሩታና ጽጌን ሩታና አብርሽ ከሌሉ መቼም አይታይላቸውም የታወቀ ነገር ነው እና ለዛ ይመስለኛል ወደ አብርሽ ቤት ደግሞ ካመጣቸው ያው ስድብ ነው የሚሆነው ኮሜንቱም አለ ነገሩ እነሱ መጡ ባልመጡም ስድብ ነው የሚሆነው ጥሩ ነገር ሰሩ ስድብ መጥፎ ነገር ሰሩ ስድብ አይሆዲንስ አይወዲንስ እናው ማለት ነው ቤተሰቦች ዛሬ በራሳቸው ቻናል ሊመጡልና ሩታይን ሰፕራይዝ አረግሻለሁ ብሏታል። ስለዚህ በራሳቸው ቻናል ይመጡልናል ብለን ተስፋ እናደርጋለን። እንግዲህ ያው ምቹ ካዞራቸው ወደዚህ የመታቸው ምች ወደ ራሳቸው ቻናል ካዞራቸው ማለት ነው እና በራሳችሁ ቻናል ኑልን፣ በራሳችሁ ቻናል ነው የምንፈልገው ማለት ነው። ማለት ከእነሱ ጋር አትስሩ ማለት ሳይሆን ስሩ፣ ይደጉ፣ ይለወጡ። ግን እናንተም ደግሞ በራሳችሁ ቻናል እየመጣችሁ ማለት ነው እና ቻናላችሁ በጣም ቀዝቅዟል እና ቤተሰቦችን ላይክ እያደረጋችሁ